ሀናዬ እንግዲህ የአባቷ የጤንነት ጉዳይ ከተመረመረ በኋላ አሁን ጦሩ ኃይል ላይ እንዳሉ ስትነገራት ከጊዜ በኋላ ሕክምናውን እንደሚጀምሩ ተነገራት። ሆኖም ግን ለሕክምናው አራት መቶ ሺህ ብር እንደሚያስፈልግ ስትነገር በጣም ነው የደነገጠችው። እሷ እጇ ላይ ያለው ሀምሳ ሺ ብር ነው። ይህ ሀምሳ ሺ ብር ደግሞ ምንም አይነት ነገር እንደማያደርግ ተገነዘበች። ሀሳብና ጭንቀት ገባች። ሄደች ና ለአሴ አማከረችው። ምን ሆነሽ ነው ተጨንቀሻል እኮ እየጠራውሽ አሰሚኝም ይላታል። የአባቴ ህክምና እኮ አራት መቶ ሺ ብር ተባልኩኝ። እንዴ ትላንትና እኮ አባትሽ ዶክተሩ ጥሩ ሁኔታ ላይ እንዳሉ ነግሮ ነበር ሲል ጠየቃት። ሆኖም ጥሩ ሁኔታ ላይ ስላለማ ህክምናው እንዲጀምር መሆኑን እኮ ነው የተነገረው። እና ምን አሉሽ? አራት መቶ ሺ ብር አሉኝ። እኔ እጄ ጋ ያለው አምሳ ሺ ነው ስትነገረችው አይዞሽ እንፈልጋለን አትጨናነቂ ሲል ነገራት። በዚህ በኩል ደግሞ ሰላም እንግዲህ ያ ልጁ ደወለ እያለች ለሀና ትነግራታለች። አለች። የቱ ልጅ ስላት አንቺ ደግሞ አይገባሽም ልጁ የአስረገዘኝ ልጅ ነው እኮ እሚልሽ እናንሽለታ እና መልሽለታ ምን ልለው ነው የምለው እኮ ጨነቀኝ፣ ትላታለች አንሽና የሚልሽን ነገር ከሰማን በኋላ እንነጋገርበታለን ብላ ትላለች። መፍትሄ እኮ ከአንቺ አይጠፋም ሀኒዬ አለቻት። እናትም ደግሞ ሀናን ቁጭ አድርገው ሀና ጌ ለሰላም እንዳትነግሪያት ግን አንድ የሚጠይቅሽን ጥያቄ መልሽልኝ። ሰላም ምንድን ነበር ህመሟ? ሲሉ ሲጠይቋት ሰላም ድንገት ደረሰች። ሰላም ወደ ቻና ላይ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ሰላማችሁ በያላችሁበት ይብዛልኝ። ለቻና ላይ አዲስ ከሆናችሁ ሰብስክራ እያደረጋችሁ የደውል ምልክቷን መጫን አትርሱ። ይህ እንግዲህ የምታበረታቱ ላይክ ሼር የምታደርጉኝንም ከልብ ነው ማመሰግናችሁ። ቀጣይ ኖላዊ ክፍል ይዘንላችሁ መተናል። እንግዲህ አሁን ሀናዬ በጣም ጭንቀት ላይ ትገኛለች። የአባቷ ሕክምና ከመጠን በላይ እንደሚያስፈልገው ተነገራት። ስለዚህ ምንድን ማድረግ አለባት የሚለውን እያሰበች ነው። አሲል እንግዲህ ሄዶ ቁጭ ብሎ ስለ እሷ አባት ምን ባደርግላችሁ ነው እንዲ፣ ሀናን ማጣት የለብኝም። ይህንን ነገር ሀናን ለማገኘት ከሀና ጎን መቆም አለብኝ የሚል ነገር ይመጣበታል። ከዛ በኋላ ዶክተሩ ወደ ሀናየ ይደውላል። አቤት ስትለው አባትሽ ጥሩ ሁኔታ ላይ ነው ያለው ሲሏት ተደሰተች። አባዬ እውነት ጥሩ ሁኔታ ላይ ነው ያለው አለች። አዎ፣ በጣም አመሰግናለሁ ዶክተር። ሆኖም ግን ህክምናውን ማስጀመር አለብን ህክምናውን ለማስጀመር አራት መቶ ሺህ ብር ያስፈልጋል የሚለው የስልክ ጥሪ ነበር ያስደነገጣት። ሰላም እንግዲህ ከአንተነህ ጋራ ተገናኘች። ደውሎ ጠራት። ከቢሮ እንደዘገየባት ሲነግራት እች እኮ የቢሮዋ ባለቤት ልትለቀኝ መሰለች። በሩን ይዛ ሙግድ አለች። አንተ እናቴን ከኔ ፊት ታማለህ አለች። ለካ እናትሽ ናት ወይዘሮ ሚላት አላት ማለት ነው። ከዛ በኋላ እኔ እውነቱ እንድትነግሪኝ እፈልጋለሁ። ከዚህ በኋላ መመላለሱ ሰልችቶኛል። ትፈልጊኛለሽ ወይንስ ሳትፈልግኝ ሳትፈልጊ ደግሞ ማድረግ አልችልም ሲላት ከዛ ምን እያሰብክ ነው? በቃ ስትለው በቃ ይህን ጥያቄ መመለስ ካቃተሽ ብሎ ጥሏት ይሄዳል። ስማ አንተም ባልፈልግ እንደበግ በግ እየተነዳው መጣሁ መሰለህ? ብፈልግህ እንጂ ስትለው ኦ ከፈለግሽኝማ ብሎ ዘወር ብሎ መጥቶ ሰላምን አቀፋት አንተ ከምትፈልገ በላይ እኮ እኔ እፈልግሃለሁ ነበር የመለሰችው። ፈልገው እንጂ ተገዶ እንዳላደረጋትም ዘውትር ይነግራታል። የእውነትሽ ነው ሰላምዬ አላት። አዎ እባክህ ከዚህ በላይ መጎዳት አልፈልግም። ገና ከጉዳቴ የማገገሜ ነው በቃ። እሺ ብሎ እሱ ፈቃደኛ ሆነላት። በቃ ሰላምዬ እድሜ ልኬን አንቺን ስንከባከብሽ ይኖራለሁ ሲል መለሰላት። አንተ ነህ። ከዛ ሰላም ደግሞ መንገድ ወጥታ እየሄደች አሴን ታገኘዋለች። ሰላም ሀናዬ ምን ሆነሽ ነው? ተጨንቀሻል እኮ። ተጨንቄያለሁ እንዴ አለች። አዎ ተጨንቀሽ ትመስያለሽ አላት። አዎ የአባዬ ሁኔታ ነው። አባዬን እኮ ለማሳከም አራት መቶ ሺህ ብር አስፈለገ። እኔ ደግሞ እጄ ጋ ያለው አምሳ ሺህ ነው ስትል ነግረዋል። አይዞሽ፣ እንፈልጋለን። አባታችንን ማዳንማ በአንድ ላይ ቁመን አለብን ሲል ነገራት። አረባክ አለችው። እውነት ሀና እናዬ፣ እኔ እኮ ወደ ፋዘር እየሄድኩ ነበር። ትላንት እኮ ዶክተር ጥሩ ሁኔታ ላይ እንዳሉ ነግሮናል። አዎ አሁን ግን ሕክምናውን ሊያስጀምርለት ነው። ታዲያ እስከ ዛሬ ጀምሮ አልነበርም እንዴ ስል ይጠይቃታል። አይ እስከ ዛሬ እኮ መድኃኒቱ ኃይል እንዲሰጠው ኃይሉን የሚሰጥ መድኃኒቶች እየወሰደ ነው። አሁን ግን ኃይል አግኝቶ አቅሙን አግኝቷል። ከዚህ በኋላ ሕክምናውን ይጀምራል ተባልኩ አለችው። እና የገንዘቡ ነገር አያሳስብሽ አላት። አንተነህ ደጋግሞ ወደ ሰላም ይደውልላታል። ሰላም አላነሳለት ስትል ይሻል ይሻል፣ እኔ ደግሞ ብታነሽ ነው የሚሻልሽ እያለ ሲል፣ እንግዲህ በተቀጣጠሩበት ቦታ እየጠበቀችው ሰላም በጣም ይዘገይባታል። እንዴት ይዘገያል እያለ ስትል ብቅ አለላት። ሰላምዬ ብሎ ሲላት አቆረፈች። ምን ሆነች ነው ያቆረፍሽው? ሲላት እንደ ስንት ሰዓት አለኝ እዚህ ቦታ ላይ ከቆምኩኝ፣ አለችው። ታዲያች አለቃይ እኮ እንደ ውሻ በሩን ግጥም አድርጋ ይዛ አላሳልፈኝ አለች። እንዴ አንተ እማዬን ነው እንደዛ የምትለኝ? አ ይቅርታ፣ አለና ቀፋት። አንተ እናት ነው የምትሰድባት? አለች። ይቅርታ ሰላምዬ፣ እናትሽ እኮ በር ላይ ስላለች መውጣት ስላልቻልኩ ነው ሲል መለስ ብሎ አናገራት። ታዲያ ለእናትሽ ነግሬ መምጣት ነበረብኝ። እንዲህ አለ። ምን ብለህ አለ? የተከበሩ ወይዘሮ ሚላት፣ የተከበረችውን ልጆን ሰላምን ለማገኘት ይፍቀዱልኝ ብዬ ነው አለ። ኧረ እባክህ አለች፣ እዛው እያለህ ነበረ ይህንን ድንጋይ የመሰለ ጭንቅላትህን በድንጋይ ፈርክሳ ከሁለት የምትለያይልህ ስትል መለሰችለት። እንዴ፣ እንዴት ነው የሚመቱኝ? እና ታዲያ የተከበረችው ልጆት በማረግና በሽማግሌ ቦክስ አትወስድ። በዚህ መንገድ ስትነግራት እንዴት አትቀየምም አለችው። ከዛ በኋላ እንግዲህ ሀናና ወይዘሮ ሚላት ቁጭ ብለው ሀና እንግዲህ ጠሯት እና ሻይ ላፍላለዎት? ምን እየሰራው ነው? የደከመዎት ይመስላል። አይ አያስፈልገኝም። ግን ሀናዬ አንድ ነገር ልጠይቅሽ ነሆነ እስኪ ያሏት። ግን አደራሽን ለሰላም እንደትናገሪ ይሏታል። ከዛ ምንድነበር? ስ ግን የሰላም በሽታ ምንድነበር እስኪ ንገሪኝ ብለው ሲጠይቋት ድንገት ሰላም ትቀላቀላለች። ምን ሆናችሁ ዝም አላችሁ? ሳ ልውጣላችሁ እንደ ቀጥሉ እንጂ አለቻቸው። አይ የሆነ ነገር እኮ ስለ አንቺ ህመም እየጠየቁኝ ነው አለች። ተደናገጡ አንቺ አረ ሀና፣ አሉ እናቴቱ እንድትናገር ነው ብላ። ሰላምም እንዴ መማለትች ነው ስትል ደግሞ ሰላም ተደናገጤ። አይ መስማት አለባቸው እናቶች፣ መደበቅ የለበትም ይሄ ነገር፣ እስከመቼ እንደብቃለን? አለች እና እሽ ንገሪ፣ ምንድን ነው ሲሆት የማህጸን ቁስለት እኮ ነበር በሽታዋ ስለዚህ ደም ብዙ ስለፈሰሳት ነው። የሚያፀንቁስለት ነው እና ደም ብዙ ፈሷ። ስለዛ ነው ብዙ ሰዓት እዛ የቆየችው ስትል፣ ሁለት ሰላም የደነገጠውን ልቧን አረጋጋች። ውይ የኔ ልጅ ታዲያ ይህንን ነገር ለምን ለእኔ አትነግሩኝም? ለምን ይህን ትደብቁኛላችሁ፣ እኔ ማወቅ የለብኝም እንዴ አለች ማለት ነው ወይዘሮ ሚላት አሴ እንግዲህ የእንጀራ አባቱ የወላጅ አባት እናቱን ንብረት እንደወረሰ ትዛለውና እንግዲህ እንደምንም ብዬ ወደ እንጀራ አባቴ ሂጄ የእናት አባቴ ሀብት ላይ ቢሰጠኝ ያንን ወስጄ፣ የሰላም የሀናን አባት ማሳከም አለብኝ ብሎ ያቅዳል። ሆኖም ወደ አባቱ መንገድ ላይ ይሄንን እያሰበ ሲያገኘው አባዬ ሲለው የምን አባዬ ነው አንተ ራ አባዬ፣ ርቦኛል ሰላም በለኝና ራቦኛል ስጠይ ስለው የማውቀው ጉዳይ የለኝም ሂድ፣ ወደዛ አለው ተው አባዬ፣ ርቦኛል። እስከ ዛሬ ራሴን ተቋቁሜ ቁሜ ነበር። አሁን ግን ከምትለው በላይ መቆም አልቻልኩም። ስለዚህ የምበላበት ገንዘብ ብሰጠኝ ደስ አፈር አባህ ብላና ጠፋ። ከዚህ በፊት ሁለተኛ አባዬ ብለህ እንዳትጠራኝ። ሂድ፣ አባትና እናትህን ቀብር ላይ ጠይቃቸው። የሞቱትን ይናገራሉ እንደ አለ ግን አንተ ማነህ? የሆነ ቦታ አማቀብ መሰለኝ አለው። እኔ መዝገቡ ነኝ ልጅህ አለው። የእኔ ራ በፍጹም አይደለም? የምን ልጅ ነው አሉ። እሺ አቶ መዝገቡ ከስንት ዓመታት በኋላ ምን ፈልገህ ወደ እኔ መጣህ? ርወይ ነው አባዬ። አባዬ አትበለኝ እባክህ፣ እኔ አንተ አባት አይደለሁም አሉት እና ሂድና ዘመዶችህን ፈልጋ አሉት። እኔ እኮ ዘመድ የለኝም አባዬ። አይደለም እንዳንተ፣ እኔ ጭራሽ አባት አይደለሁም። አንተ ልጅ አትሰማም? አባዬ አትበለኝ አለው። እንዴ እንግዳማ አያቴ ልበልህ እንዴ አለው። ጭራሽ አያቴ ልትለኝ አሴ እንግዲህ ወላጆቹን ካጣ በኋላ በእንጀራ እናቱ እየተሰቃየ እና በእንጀራ አባት እየተሰቃየ ያደገ ልጅ እንደሆነ ያየ ነው። በጣም ያሳዝናል። እንግዲህ ለዚህ ይህን ሁሉን ችግርና መከራ ሌላው ቀርቶ የእንጀራ እናቴ ጅብ ያስትት ይበላሃል ትለኛለች። ምግቡም ይቅርብኝ እንጂ ጅብ እንዳይበለኝ ወደ ቤት አስገባኝ እንኳ ሲለው ፍቃደኛ አልሆነም። እንደውም እሷን አትታዘዛትም ሲለው እታዘዛት አለው። ብቻ ከቤት አታስወጣኝ እያለ እግሩን ይዞ የሚማጸነውን በፍጹም አለው። በጣም ያሳዝናል። ብዙ መከራና ችግርን አድርሶ ነው እንግዲህ የአባት እናትና ምብረቱን እንኳ ለእሱ ሳይሰጠው የእንጀራ አባት ወርሶ ቁጭ አርጎ ዛሬ ለዚህ ያበቃው በጣም የሚያሳዝን ህይወት ያሳለፈ ነው አሴ። ከዛ እንግዲህ አቶ አንተነህ ደግሞ እየጠበቃት ነበር ካፌ ቤት። ቢደውልላትም ወይዘሮ ሰላም አትመልስም። ለምንድን ነው ቢሻል ይሻል ብትመጪ ይሻል ይሻል እያለ ልክ ባትጋቢኝ መልካም ነው እያለ ያስብ ነበር። ሰላም ወደ ኪችን ትሄድና ሀናን እንግዲህ አንቺ ሀና ዛሬ ልታዋርጂ ነው ብዬ በጣም እንዲህ አንቺ ህፃን ልጅ አደረግሽኝ፣ እንዲህ እንዴት ብዬ ነው የምናገረው? ለማንኛውም ደወለ እኮ ምናምን። ማን ደወለ? ወይ ደሞ አንቺ ነገር አይገባሽም። እኔ እኮ እንደዚህ ነው የሰላም ዬ እና አናግሪዋ የሚለውን ነገር እንስማዋልኩሽ እኮ። እሺ በቃ አሁን እርቦኛል፣ ምግብ አልደረሰም አለቻት። በቃ አሁን ይደርሳል። እሺ ምግቡን አድርሽ ና ወደ ሳሎን ይዘሽ መተሽ እንነጋገራለን አለቻት። ና ሂዳ እንደምታገኘው አደረገቻት። ሂጅ ና ካለበት ቦታ እንደሚልሽ አነጋግረሽ ነይ፣ ቶሎ ብላ ላከቻት። ከዛ እንተነህ ጋር ሲገናኙ ምን ነው ፈጠንሽ? ሞድያ አስክቢ ነው አለችው። ታዲያ ወንድሜ እኮ ምላሴ አልሰደኝ ብሎ ነው ምላሴ። ግን ቆይ እስኪ አባትሽ ነው ወይንስ ወንድምሽ ነው አላት አይ እሱ አይሰደኝም። ያልኩህ እኮ ደግሞ አሁን እንዴት ታዲያ መጣች? እሱን ተንከባከብ እየተባልኩ ነበር። አሁን ግን ጠዋት ሄዳ ጠዋት መታ ማታ የምትሄድ ሰራተኛ መታለ። እንደዚህ አይነት የሚባል ሠራተኛ አለ፣ እንዲ አለ ተመላላሽ ሰራተኛ። ያቺ ረሳት፣ እንዲ ያቺ ሀና የምትባለው ቆንጆዋ ልጅ ያልካት እሷነች፣ እንዲ አለ ው ባለፈው፣ እንደውም ስልኬን ሰርቃኝ መልሳ ሰጠችኝ ያልኩህ ልጅ አለች እና አስታወሰችው። እሷን ሰራተኛ ነው እንዴ አለችው። ታዲያ እሷን አሁን ወይዘሮ ሚላት እንደሰረቀች ታቃለች አታቅም? ወይዘሮ ሚላት ይህን ያወቀች ቀን እሷ ጠብ ያለች በዳቦ ናት፣ ሲል አንተ አሁንም እናቴን ከኔ ፊት እያማት እየተሳደብክ ነው እንዴ ብላ አለችው ሰላም። እንግዲህ አንተነህ ሰላምን ትቶ ሀናን እንዲታገናኘው እየጣረ ነው። ወደርሽም ጠላሽም እንግዲህ ሀናን ለቅፌ ውስጥ አደርጋታለሁ ወይዘሮ ሰላም እያለ ይዝታል። ሰላምን እንደዛ አድርጎ ሀናን መመኘት ማለት እንግዲህ ምን ይባላል? በጣም የሚገርም ነገር ነው። አቶ አንተነህ እየተመሄድበት መስመር አንተነህ እንግዲህ ለመጀመሪያ ጊዜ ጥረህ ግረህ ብላ የሚለው መመሪያ ተከትዬ ሀናን የግሌ ያደርጋለሁ እያለ አንተነህ ተነስቷል። እና ሰላም ለሀና ብደውልለትም እንደኮራባትና እንደማያነሳላት ስትነግረው ስራ ላይ ሊሆን ይችላል በኋላ ሊመልሶ ሊደውልልሽ ይችላል ብትላትም፣ አይ ኮርቷል፣ እባክሽ አለቻት። አባዬ ምን ይላል መሰለሽ? የሴት ልጅ ገላና የዙፋን ወንበር አንድ ጊዜ ከእንትን ካለ አይቻልም ይላሉ። የሴት ልጅ ገላ ክብሯ ነው። የሴት ልጅ ገላና የዙፋን ወንበር ለመጣ ለሄደው አይሆንም ይላል አላት። እኔ አለቻት ማለት ነው። እኔ እኮ ቆርጬ እንዲቀመጥ ነው፣ እሱ አይፈልገኝም። ሳይፈልግሽ ደወለልሽ እንዴ? ቢፈልግሽ እኮ እኔ ደወለልሽ ብላህና እየነገራት አለች። ምን ማለት ነው ደግሞ ሀና ይሄ ስትላት እንግዲህ ያለፈውን ነገር ወደፊት መመለስ ባንችልም አሁን ግን አሁን ማስቀጠል አለብሽ ሌላ ደግሞ ሰው ክብርሽን የወሰደው እሱ እስከሆነ ድረስ ሌላ ደግሞ ሰው ጋር ሂደሽ ገላሽን ማላመድ የለብሽም ስለዚህ እንደምንም ብለስ ችለሽ እሱ ጋር ጨጠጣ እና ቤተሰብን አሳውቀች በወግ በማድረግ እንድታገቢው እፈልጋለሁ ስትል መከረቻት አሴ ደግሞ አባቱ በልጅነቱ ያደረገውን ስቃይ ሁሉ እያስታወሰ በጣም እያለቀሰ ወደ ሱሱ ገብቶ ሲጋራውን እያጨሰ ይገኛል ክፉ አባት ወደ ክፉ መንገድ ይመራል እንደሚባለው አሴም እንግዲህ ሀናን ልታግዛት ይገባል ታጠገቧ ልቆምላት ይገባል እያለ እንግዲህ ራሱን እየተፈታተነ እየተገኛል እንግዲህ ይደርስላት ይሆን ወይንስ ምን ታደርግ ይሆን የሚለውን እንግዲህ አንተነህ ደግሞ ሀናን የተመኘበት ምክንያት ይሳካለት ይሆን ወይንስ ምን ያደርጋት ይሆን የሚለውን ቀጣይ እናያለን ስትከታተሉኝ ስለነበረ ከልብ አመሰግናለሁኝ